እስኪ የመዲና ማስታወሻ እንድትሆን እንሻላ ለንብበል ላኩልን ጽሁፍ። ስለ መዲና ስንናገር በዋነኛነት ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዚያራ እየተናገርን መሆኑን ልናውቅ ይገባል። ስለሆነም ገና ከቤታችን ስንወጣ ጀምሮ ሀሳባችንን ማሳመር፣ ኒያችንን ማስተካከል ይኖርብናል። ጦበራኒና ዙበይዲ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ይህን መጎብኘትን ብቻ አስቦ የጎበኘኝ ሰው የቃሚያ ቀን አላህ ሱብሓነሁ ወተዓላ ለሱ አማላጅ ሊያደርገኝ ግድ ነው ብለዋል። የነቢዩን መስጅድ በምንጎበኝበት ጊዜ ይህንኑ ጉብኝት የምር ልናደርገ ይገባል። የምትሄደው የአላህ ነቢይ ሰለላሁ አለይሂ ወሰለም ለመጎብኘት ነውና፣ ነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላሉ። በእኔ ላይ ሶለዋት ያወረደ አላህ ለኔ ያቀረበውን ሰላምታ የሚያደርስ ተንቀሳቃሽ መላእክት አዘጋጅተዋል። በሌላ ሀዲስ ደግሞ አንድ ሰው በእኔ ላይ ሰለዋትና ሰላም አያወርድም አላህ ሩሄን መልሶብኝ ሰላምታውን የመለስኩለት ቢሆን እንጂ ብለዋል። ስለሆነም ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር የምናደርገውን ግንኙነት ማጠናከር ይኖርብናል። ክስተቱንም ልክ እንዳገኘ ናቸው ያህል ይሰማንናል እንዳስሰውም ያስፈልጋል

ይከተል ነበር። ቢላል ረዲ ላሁ አንሁ ዋ መከራ ያትበይ አቤቱ ደስታ የበይ ሙሐመድን ሰለላሁ አለይሂ ወሰለም እና ባልደረቦችን እገናኛለሁና አ አሏት። አንተም አንችም ምህቲ የዚህ አይነት ስሜት ሊሰማህ ይገባል። ጉጉትህ ከፍ ሊል ይገባል። መዲና ሲሄድ መሐመድን ሰለላሁ አለህ ወሰለምንና ባልደረቦቻቸውን አገኛለሁ የሚል ስሜት ይሰማ። ለአላህ መልእክተኛ ሰለላሁ አለይህ ወሰለም ሰላምታ አስታቀርበም፣ እርሳቸው ለሰላምታ ምላሽ የሚሰጡ መሆኑንም አትሰንካ። በእርግጥም ለማቅረብም ሆነ መልስ ለማግኘት መታደል ምንኛ መታደል ነው። ሶሐቦች ለነቢዩ ሰለላሁ ዓለይሂ ወሰለም ያላቸው ጉጉት እና ናፍቆት ልዩ ነበር። አንድ ሶሃባ በመዲና እየኖረ እናቱ ከመዲናዎች ትኖር ነበር እና ታመመች። ይህ ሰው ታዲያ እናቱን መጎብኘት ፈለገ። ከመዲና ለመውጣት ባሰበና በተንቀሳቀሰ ቁጥር ተመልሶ ይመጣል። ለሶስት ተከታታይ ቀናትም እንዲሁ አደረገ። ባለቤቱ ምን እንዲህ እንደሚያንገራግር በጠየቀችው ጊዜ መዲና አንትቼ በዚያው የሞት ቀነ ቀጠሮ ደርሶ ሩሄ ብትወጣስ ከአላህ መልክተኛ ሰለላሁ ዓለይሂ ወሰለም ርቄ ያለው በሞት ሳላት። ስለሆነም ራሳችንን ልንጠይቅ ይገባል። ከአላህ መልክተኛ ሰለላሁ ዓለይሂ ወሰለም መገናኘቴና እርሳቸውን መጎብኝቴ ምን ያህል ውስጥ እርካታ ይሰጠኛል? በእርሳቸው ላይ ሰላምታ አቅርቤ መሰናበት ብቻ ወይስ ሊሰማኝ የሚገባ ስሜትና ቃል መግባት ያለብኝ ነገር አለ። ከአላህ መልእክተኛ ሰለላሁ አለይህ ወሰለም ጋር ያለኝ ግንኙነትስ ምን ያህል የጠነከረ ነው? የመጣሁት ለሀጅና ዑምራ ብቻ ነው? እርሳቸውንስ የምዘይረው እግረ መንገዴ ነው ወይስ ልዘይራቸው ጓጉቼ? መልሳችን ነቢዩን ሰለላሁ አለይህ ወሰለም መውደድ በኛ ላይ ግዴታ ስለሆነ መሆኑን ማወቅ ይኖርብናል። አላህና መልክተኛውን መውደድ በማንኛውም ሙስሊም ላይ ሁሉ ግዴታ ነው። ስለሆነም ነቢዩን ሰለላሁ አለይህ ወሰለም መውደዳችን የምላስ ብቻ እንዳይሆን መጠንቀቅ ይኖርብናል። እዚያም ከሄድክ ልክ እርሳቸውን ፊትለፊት እንደ ቆም ካድርገህ ሀሰብ እርሳቸው ጋር ስደርስ በሁኔታም ሆነ በተግባረው ሁሉ የአላህ መልእክተኛ ሰለላሁ አለይህ ወሰለም ይደሰቱብህ ይሆን? በመገናኘትህ ደስተኛ ነህን? እውነቱን ለመናገር ለዚህ አይነቱ ደስታ ትልቅ ግምት ሱናቸውን አጥብቀን መያዝ እርሳቸው ባዘዙን ነገር ላይ መገኘትና ከከለከሉን ነገር መራቅ ይገባናል። ይህ እርሳቸውን ያስደስታልና ለአላህ መልእክተኛ ሰለላሁ አለይሂ ወሰለም መስጂድ ውስጥ ስትሆን ደግሞ በስርዓትና በጨዋነት መንቀሳቀስ ይኖርብሃል። በእርግጥም እርሳቸው አጠገብህ ያሉ ያህል ቀስታንና እርጋታ መላበስ ይገባሃል። ታላቁ ሶሓባ ጃቢር ረዲላሁ አንሁ እንዲህ ይለናል። በአንዲት የጨረቃ ምሽት በመሄድ ላይ ያለው ከፊት ለፊት የነቢዩ ሰለላሁ ዓለይሂ ወሰለም ሲመጡ አየኋቸው። ወደ ጨረቃዋ እንዲሁም ወደ አላህ መልእክተኛ እያፈራረኩ መመልከት ያስኩኝ። የአላህ መልክተኛ ከጨረቀዋ ይልቅ ለአይኔ ደስ የሚያሰኝ ሆነው አገኘኋቸው ይላል። ሰሃቦች የዚህ አይነት ፍቅርና ክብር ለነቢያቸው ያሳዩ ነበር። አንድ ሰው ለሀጅ ሄዶ ነቢዩን ሰለላሁ አለይሂ ወሰለም ለመጎብኘት ወደ መዲና በሚሄድበት ጊዜ የአላህ መልክተኛ ሆይ ዋ ብቸኝነቴ ብሎ ሲያለቅስ ሰማሁት። ሌላው ደግሞ በማቃብራቸው አካባቢ ሲያለቅስ ታየና ድምፁን ዝቅ እንዲያደርግ አዘዙት። አላህ ስብሓነሁ ወተዓላ በቁርአኑ እናንተ ያመናችሁ ሆይ ድምፆቻችሁን ከነቢዩ ለ ላሁ ለ ወሰለም በላይ ድምፅ ከፍ አታድርጉ። ከነቢያችሁ በላይ ድምፃችሁን ከፍ አታድርጉ። ከፊላችሁን ከከፊሉ እንደሚጮህ በንግግርም ከእርሱ አትጩሁ እናንተ የማታውቁ ስትሆኑ ስራዎቻችሁ እንዳይበላሽ ይላል፣ ተከልከሉ ይልናል በሱረቱል ሑጅራት። የአላህ መልክተኛ ሰለ ላሁ ለ ወሰለም ዘንድ ድምፅን ከፍ ማድረግ ስራን ያበላሻል። ውድ አንባቢ ሆይ በዚያ ምድርና መስጅድ የመገኘት ዕድል ካገኘህ ወይም ካገኘሽ፣ ነቢዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ቁምና ለእርሳቸው ሰላምታ አቅርብ። የእስልምና መልእክት በሚገባ ማድረሳቸውን መስክር። በውስጥህ ስለ እርሳቸው የተሰማህን ሁሉ ከልብህ እንደምትወዳቸውም ተናገር። የቻልከውንም ያህል በፈለጋቸውና አስተምህሮቶቻቸው ለመኖር እየተፍጨረጨርክ መሆኑንም ሁኖም ግን ርግዳውንም ሆነ መቃብራቸውን ከመዳለሳምጠንጥብ ይህን ጉዳዩ የፈጽሙልኝ እንዲንዲሚያድርጉልኝ ከማለት ተጠንቀቅ። ከነቢዩ ለ ላ አ ወለም ዚያራ በኋላ ወደ ቀኝ በመጠኑ ስትል የአላ መልእክተኛን ታላቁም ወዳጃ አውበክር መቃብር ታገኛለ። ለርሳቸውም ሰላም ታቅረብ። ሌላ ተጨማሪ ራመድ ስትል ደግሞ የር ብን ብ መቃብር ታገኛለ። እንዲሁም ለእርሳቸውም ሰላምታህን አቅረብ። ከዚያም የነቢዩን ሰለላሁ ዐለይሂ ወሰለም መቃብር ከጀርባ አድርግና አላህን ለምን። እዚህ ቦታ ላይ የሚደረግ ዱዓ ተቀባይነት አለው። ቦታውም ረውዶቱ ሸሪፍ ይባላል። የረውዷ ልቅና። ከዚያራው በኋላ ረውዷ በመመለስ ዱዓ አድርግ። ነቢዩ ሰለላሁ ዐለይሂ ወሰለም በመቃብሬና በሚንበሬ መካከል ከጀነት ጨፍ የሆነች ጨፍ ረውዷ አለች ብለዋል። የቦታው ስፋት ትንሽ ነው። ባነጣጠፏ ከሌሎች መስጂድ ምንጣፍ ትለያለች። መልኳ አረንጓዴ ሲሆን ሌሎች የመስጊዱ ምንጣፎች በሙሉ ቀይ ናቸው ይላል። አሁን ግን ሁሉም አረንጓዴ ይሆናል። የረውታው ግን ይለያል። በቦታው ላይ ደግሞ እጅግ በጣም በርካታ ሙስሊሞች ተጨናንቀውና የመቆሚያ ቦታቸው ታገኛለ። በረውዷ ቦታ የሚቀመጥ ሰው ምንም አይነት አለማዊ ጉዳይ ሊኖረው አይገባም። ምክንያቱም ቦታው ነቢዩ ሰለላሁ አለይሂ ወሰለም የሚቀመጡበት ነበርና። ረውዷ ለሴቶች የምትከፈተው ጠዋት ላይ ነው። በሙስሊሞች መካከል በሚደረግ የሚገርም ፍክክር ታያለ። እኔ ከሁሉ ቀደም ወደ መስጅድ የመጣሁት ብለህ ስታስብ በብዙ ተቅዮች ሰዎች ታገኛለህ። በርካታ የአላህ ባሮች በዱዓ በሶላት በቁርአን በእንባና በመሳሰሉት የአምልኮ ተግባር ወደ አላህ ሲቃረቡ ትመለከታለ። በእርግጥም አስደናቂ ትዕይንት ነው። ትኩረትን የሚስቡ ነገሮች መካከል የጅብሪል በር እንደዚሁ አለ። መልአኩ ጅብሪል ሙስሊሞችን ስለ ዲናቸው ጉዳይ ስለ ኢስላም ስለ ኢማን ስለ ኢህሳን ለማስተማር ወደ መስጅዱ የገባው በዚህ በር እንደሆነ ይታሰባል። ወንድሞቼ ይሄ መልእክት የደረሳችሁ ሁሉ በዱዓ አትርሱኝ። የመልእክተኛው ሰለላሁ ዐለይሂ ወሰለም እውነተኛ ፍቅር ከሚያድርባቸው ባሮቹ እንዲያደርገን አላህን እንማጸናለው። ሰላዋት በረሱል ላይ እያወረዳችሁ አላህ ሱብሓነሁ ወተዓላ ቦታው ላይ እያስገኛችሁ በአግባቡ እንድትጠቀሙበት ያለ ተወፈቅን ደግሞ አላህ ደጋግሞ እንዲወፍቀን ዱዓችን ነው። ጀዛኩሙላህ ኸይር። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።